ሀይሚ እኮ አልተቻለችም፣ የምሬን ነው ምላችሁና፣ እንግዲህ ዛሬም ዘና ፈታ እያለች ጥሩ ጥሩ ቦታዎች እንዲሁም ጀልባ ላይ አየናት። ኧረ ቤተሰብ ሀይሚ አልተቻለችም፣ የምሬን ነው ምላችሁና፣ እንግዲህ ጀልባ ላይ ብቻዋን ዘና ፈታ እያለች አየናት። ቪዲዮ ለቃ ማለት ነው፣ ሾርት ቪዲዮ ስቶሪ ላይ የምሬን ነው ምላችሁና። እኔ እንደውም አላመንኩም ምናልባት አልባሽ ቦራ እንደው ሌሊት ቀደም ብሎ ህዶ ይሆን ከአሁንን ከአሁንን ቦራን አየዋለሁ ከጎን እያልኩ ቪዲዮ መልሽ ደጋግሜ ይባየው ሀይሜ ብቻ ናት ማለት ነው። አንቺ አልተቻልሽም የምር አረ አረ አረ ሀይሜ የምሬን ነው የምላችሁና በቃ እንዴት እንደሚያምር ቦታው ጀልባ ላይ ማለት ነውና ዘና ፈታ እያለች ማለት ነው። በትግረኛ ዘፈን አሁን እንደዛ ደስ በሚል ማለት ነውና ዘና እያለች አየኋት። በጣም ብዙ መልእክቶችን ጥቅሶችን በስቶሪዋ ላይ እየለቀቀች መጀመሪያ እንደውም መንፈሳዊ ጉባኤ አሳይታናለች። ጉባኤ ስላች የቤተክርስቲያን አካባቢ ቦታ ደስ የሚል ያንንም ለቃ ነበር አጠር ያለ ማለት ነው። እና ከዛ ባለፈም በቃ ደስ ደስ የሚሉ ጥቅሶችንም እየለቀቀች ነበር። እና ሀይሚ የምር እኔ እንጃ ምን ልበል፣ በቃ በጣም ጎበዝ ናት እስካሁን ድረስ ፎቶም ትልቀቅ ቪዲዮም ትልቀቅ፣ እንደው በስተት እንኳን ካሜራ ማሩን እንኳን ያላየነው የምር እንዴ እንዴ፣ በጣም ጎበዝ ና ታያችኋት አይደለም ከምንም ከምንም እኮ ነጻ ናት። በቃ ማንንም አትፈልግም እኮ ማንንም አጠገቧ ማለት ነው። እና እኔ እንጃ ትለያለች፣ የምሬን ነው የምውላችሁ። እና ከሄደች አንስቶ እስካሁን ድረስ የሰርግ ፎቶም ሰርግ ነው አደለ ሄደች ሰርግ ፎቶ እንኳን እስካሁን አላየውም ከሰው ጋር ማለት ነው። እና ትናንትና ማየታችኋል ብቻዋን ጻዳ ብላ ማለት ነው ብቻዋን ነው ስቶሪ ላይ ፎቶ የለቀቀችው። ቲክቶክ ላይም በራሷ ነው የመጣችው በሙዚቃ ማለት ነው። እና እንዲያውም እሱን ሙዚቃ ቆርጫ ዝግብች ይትም ማስጠንቀቂያ ሰጥቶኛል ማለት ነው እና ዛሬም መጣች ማለት ነው። የምር አልተቻለችም። እኔ ግን ተስፋ አልቆረጥኩም ብሩክ ይሄዳል ብዬ ነበር። የምሬን ነው። ትናንት መልሶ አይታችኋል። ደስ የሚል ነበረ። ስለዚህ ብሩክ ይሄዳል እያልኩ ተስፋ እያረክኩ ነበረ እና ይህን ፎቶ ምዥ የመጣሁት ለማስታወስ ነው። እነሱ በሐዋሳ ዘናፈታ ሲሉት ታስታውሱ ከሆነ ሊዝናኑ ደውሳለና። በጣም ምርጥ ጊዜ ነበር ያሳለፉት። የጋን ጊዜም ማለት ነው እና ቦራ ብሄር ጥሩ ነው ወይም ሀይሚ ተሎ ብትመጣ ማለት ነው። የምር ሁለታቸው አንዱ ነው መምጣት። አልናፈቋችሁም? በእርግጥ ሀይሚ ጎበዝ ናት። ብቻዋንም ብትሆን በቃ አልጠፋችም ሚዲያ ላይ እና በቃ ያለችበትን ሁኔታ ምናምን ነገር ጸዳ ብላ ብቻዋን እያሳየችን ነው። ለዚህ እኔ ትልቅ ሬስፔክት አለኝ። የምሬን ነው። ሰርግ ዳለች ሰርጉ ጋር ከሄደችበት ሰርግ እንኳን እዛ ውስጥ ሄዳ እንትን አላለችም ማለት በቃ ለእኛ ታይታናለች ራሷን ሁና ማለት ነው። ዛሬ ደግሞ ጭራሽ በጀልባ ማለት ነው። በቃ ዓለምን እየቃኘችው አየው ቪዲዮ እና እኔ እንጃ። ብቻ ፈጣሪ ጠብቅሽ፣ ምን ላለው በሰላም ተመለሽ። ቡራም እንግዲህ ያው የወንድሙ መልስ ነው ግን ትናንትና ድካምም አለ አይደለ ደብሮታል። እና እንደውም በጣም አንድ ፎቶ እየተዘዋወረ ነበር የብሩ ማለት ነው። እና ስልኩን ይዞ ማለት ነው፣ ትኩር ብሎ እያየ በቃ ሰርጉን ትቶ ሀይሚን እያየ ነው እያሉ ነበር። ሀይሚ ስጨፍር ቪዲዮ ለቃ እንትን ሾርት ቪዲዮ ለቃ አለች አይደል? ቲክቶክ ላይ እሱን እያየ ነው ምናምን እያሉ በጣም እየተዘዋወረ ይገኛል እሱ ፎቶ ማለት ነውና፣ ስልኩን እያየ እንደዚህ ማለት ነው። ግን ሀይሚንም ሊሆን ይችላል፣ ሌላ ሰውም ሊሆን ይችላል። የሆነ በቃ አደል ብቻ፣ ግን ቡራ ደብሮታል። እውነት ለመናገር ድካምም ይኖራል በእርግጥ ግን ደግሞ ሀይሚ እንደምትኖረው አይደለም። በቃ በአጭሩ ቡራ ያለ ሀይሚ፣ ሀይሚ ያለ ብሩ ከባድ ነው። ግን ደግሞ ሴት ብልሃተኛ ናት፣ ጎበዝ ናት። በፍጹም ራሷን አታስደብርም። ይሄው ሀይሚን እያያች ነው። የፈለገ እንኳን ግዴታ ሁኖባት የቤተሰብ ሰርግ እንኳን ሁኖባት ብተት በራሷ ብቻዋን ጸዳ ብላ ማንም ካጠገቧ ሳይኖር ራሷ ብቻዋን ማለት ነው። በቃ ብቻዋን የምር ጸዳ ብላ ነው ፎቶ የምትለቀው፣ እንደዚህ አጫጭር ቪዲዮዎችንም የምትለቀው ቪዲዮ በመልቀቋ እኔ ደስተኛ ነኝ። የምን ያለችበትን ስለምናቅ ያለችበትን ሁኔታ ምናምን ግልጽ ስላደረገች ደስ ብሎኛል። ከትናን ጀምሮ ከሄደች ጀምሮ እና ደግሞ ተመችቷታል። ቆንጅዬ ሆናለች፣ የመጨረሻ ማለት ነው። እና የሆነ ጥቅስም አይቻለሁ ወኛነድ ወይ እናንተ ትመጣላችሁ ማን ጨልሎ ማን ይቀራል የሚልም ጥቅስ አይቻለሁ። እና ራስህን ሁን ራስህን ስትሆን ነው የሚልም ጥቅስም ብቻ ሀይሚ ብዙ ጥቅሶች ለቃ ይቻለሁ በኢንስታግራም ላይ እና እያነበብኩ ነበረ። አይዞሽ የኔ ውድ እንግዲህ በሰላም ተመለሽ። አንቺ ጎበስ ጠንካራ፣ ለሌሎችም የምትተርፊ ነሽ እና የምር ሳላደንቃት አላልፈም። ሀይሚ ማለት ብቻዋን ሆና እንኳን እያያችዋት ነው አይደለም ጭራሽ ሚዲያ ላይ ሀይሜን ያለች አሁን እኮ ቲክቶክ ላይ ማለት ነው። እና ሰርግ ሂዳ ከሰርጉ እዛ ከዘመዶቿ ጋር ማውራት ምናምን ነገር አለ አይደል? እሷ ግን ባላት ጊዜ ከኛ ጋር ናት፣ አልተለየችም እና ጎበዝ ናት። የምሬ ነው የምልሽ እና እምልበላቸው ሀይሜን እንጃ ትለያለች ቡራችንም እንግዲህ እጅግ በጣም የወንድሙ ሰርግ ደስ ይላል። የምላሹ እንደ የምላሹ እኮ ራሱ ከሰርጉ ጋር አይገናኝም። ከመጀመር ማለት አያንስም ከመጀመሪያው ሰርግ ጋር ማለት ነው። ማለት በጣም በቃ፣ ምን የቀረሰው አለ? ያልመጡት ሁላ መተዋልና በጣም ሰርግ ማለት እኮ ከባድ ነው። ሀይሚ እኮ ሳይገባ የሚቀርስ ብላለች። ድካሙን ማለት ነው እና ብቻ እንግዲህ ውራ ቢሄድ ደስ ይለኛል፣ ግን ደግሞ ሀይሚ የምትመጣ ከሆነ ችግር የለውም። ድካም ስላለ ሄዶ ግን ሰረበሬስ ቢያደርጋት የምር ደስ ይለኛል ወራ ማለት ነው ቢሄድ።